ይችላል ለመሆኑ እኛ ኢትዮጵያኖች ከችግሮቻችን የምንታረምበት ቀን መቼና መቼ እንደሆነ እኔ እውነቱንና ግልጹን ስነግራችሁ እየራቀብኝ መጥቷል ማለት ነው። ለእናንተስ? ከእንግዲህ አንድ ሁለት ኢትዮጵያውያኖች በባህር እየመጡ ማለትም፣ ወንዶች አንድ ሂንዳዊን በጥቅማጥቅም እየተነሳ እንግዲህ ህይወቱን መንጠቃቸው ተሰምቷል። አሰላሙ አሌይኩም ወራህመቱላ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁን ሰላም ሰላም ብያለሁ እያላችሁበት የአላህ ሰላም ታናዝበት አይለያችሁ ለማለት እወዳለሁ። ውድ ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቻናሉ ተቀላቀሉ። ነባር ቤተሰቦች ብደው ላይክ፣ ሸር እያደረጋችሁ አበረታቱ ለማለት እወዳለሁ ዛሬ እንግዲህ ይዤላችሁ የመጣሁት አዲስ ነገር አለ። እሱን ላካፍላችሁ ወደድኩኝ ማለት ነው። ውድ ቤተሰቦች እንግዲህ ሰሞኑን በቅድሚያ ስነግራችሁ ሰሞኑን እንግዲህ ኦልሞስት አንድ ሁለት ወር ሊሞላኝ ትንሽ ሲቀረው ድረስ የለሁም ነበር ያው ሁለት ወር ጠፋው ማለት ይቻላል። የጠፋውበትን ምክንያት ከዚህ ቀደም ማለት ከዚህ በኋላ እየሰራሁት ቪዲዮ አለ ከሱ መመልከት ትችላላችሁ ማለት ነው። ከአሁን በኋላ እንግዲ ባላ ብታላ ፍቃድ አልጠፋም ማለት ነው። እንግዲህ እዱኒያ ይችን ታክልናት አሁን ወደ ዥላችሁ በመጣወት መረጃ ማለት ፈልጋለሁኝ እንግዲህ ሌላ ሀሳብ እየመጥ ወደ ሌላ ሀሳብ እንዳልገባና እንዳላንተ እንዳላችሁ ማለት ነው። ዛሬ ይችላችሁ የመጣሁት እንግዲህ እኛ ኢትዮጵያኖች እንግዲህ ተሰደን የምንመጣው መቼም ቤተሰብ ጥለን የምንወዳትን ሀገራችንን የምንወዳትን እናታችንን የምንወዳትን የምንወዳቸውን ተወንድሞቻቸውን ቤተሰቦቻችንን፣ እንዲሁም ልጅ ያላቸው ልጆቻችንን ጥለን የምንሰደደው እንግዲህ ያልፍልናል ብለን ነው እንጂ መቼም ደልቶን አይደለም፣ ተቸግረን እንደመጣን ይህ ግልጽና ግልጽ ነው ማለት ነው። ስለዚህ ይህ ባለበት ሰዓት ደግሞ እኛ ኢትዮጵያኖች ሁልጊዜ በቃ የተለያዩ ችግሮችን በመፍጠር መስራት የማንፈልግ ልጆች የሚሰሩት ልጆች ባንረብሽ ምን ችግር ነበረው? እና በጣም ያሳዝናሉ ቤተሰቦች እንግዲህ ተምኒሉ ላይ እንደምታዩት አንድ ህንዳዊን ሁለት ኢትዮጵያኖች በባህር የመጡ ዜጎቻችን እንግዲህ በስደት ተሰደው የመጡት መፍሩድ ሰርተው ሊለወጡና ችግራቸውን ሊቀረፉ እንጂ ሰውን ለመግደል አይደለም የመጡት ማለት ነው። ግን እንደነኝች ነቶቹ ደግሞ የሰውን ህይወት ነጥቀው በቁጥጥር በሳውዲ ፖሊስ በቁጥጥር ስር ውለዋል። ማለት ነው እንግዲህ ከባድ እርምጃ እንደሚወሰድባቸው የጥርጥር የለውም። ምክንያቱም ሁልጊዜም እንደምንለው እና እንደምንናገረው በሳውዲ አረቢያ ህግ እንግዲህ ቀልድ የለም ማለት ነው እያንዳንዴሽ ወይም እያንዳንዴህ እንደ ኢትዮጵያ ህግ ወለም ዘለም የሚል መስሏቸው እንደው የኢትዮጵያ የማን ይቅርታ የሳውዲ መንግስት በጣም ተሳስታችኋል። በሳውዲ መንግስት ቀልድ እንደሌለ በተለያዩ ቪዲዮዎች እያስረዳናችሁና እያሳወቅናችሁ ነበር። እናንተ ግን ምን መስሎ አልታያችሁ። ምን መስሎ ላልታያችሁ ደግሞ በድርጊቱ ላይ ጌታችሁ ተሰማርታችሁ ከተገናኛችሁ ደግሞ ዋጋቸው ስታገኙ የዛ ቀን ታገኙታላችሁ ማለት ነው። ባካችሁ ውድ ቤተሰቦች፣ ይህን ቪዲዮ ላይክሽር አድርጉት ማለት ነው፣ ሁሉም ተደራሽ እንዲሆን። እንግዲህ እነዚህ ሁለት ኢትዮጵያውያኖች እንግዲህ እንደምታዩት ታምኒሉ ላይ በቁጥጥር ስር ውለዋል። ምን አይነት እርምጃ ይወሰድባቸዋል? ያው እንግዲህ የምናውቀው ጉዳይ ነው። እዚህ ሀገር ጥርጥር የለም፣ የሞት ፍርድ ነው የሚፈረደው። ኃይለኛ ጥፋት አጥፍታችሁ ከተገኛችሁ፣ የገደለ ይገደላል፣ የሰረቀ እጁ ይቆረጣል፣ ምንም ጥርጥር የለውም ሳውዲ አረቢያ ላይ ማለት ነው እና ለማለት ፈልጌ ነው። ባካችሁ መስራት የሚፈልጉትን ልጆች ከስራቸው አናኮላሻቸው ኮላሻቸው ከስራቸው አናስተጓጉላቸው። በቃ መስራት ካልፈለጋችሁ በሰላም ጃሽን ሰታችሁ ወደ ሀገር መግባት ሲገባችሁ፣ እናንተ ግን ሸይጣን በተጠራው መንፈስ እንደዚህ የሰውን ህይወት ቀጥፋችሁ እናንተም ተጎድታችሁ እናታችሁን ለሀዘን የምጥግበት ሰዎቻችሁን የምታሳዝኑ ግለሰቦች የምር በጣም አዘንባቸው አዘንባቸው ማለት ነው። እና በቃ መስራት የሚፈልጉ ልጆች ይስሩበት። እን እዚህ ሀገር እኮ በባህር ነው የምትመጡት። እነዚህ በቱ የመኖሪያ ፈቃድ የሌላቸው ናቸው የመጡት በህጋዊ አይደለም፣ በቃ በባህር የመጡ ናቸው። እና እንደነዚህ አይነቶቹ ቆይ እስኪ ሰው መግደል እንደዚህ በባህር ተንገላታችሁ መታችሁ ሰው ለመግደል ነው እንደመጣችሁ ነው ወይስ ሰርታችሁ ለመለወጥ ነው? እና በጣም ነው የሚያሳዝነው፣ ውድ ቤተሰቦች እጅግ እጅግ በጣም ያሳዝናል ማለት ነው። እና እነዚህ ልጆች አሁን በቁጥጥር ስር ውለዋል። እንግዲህ የተጣሉት ደግሞ የተጋደሉት በምን እንደሆነ ታውቃላችሁ? በጥቅማጥቅም ነገር ነው። ይህን ህገ ወጥ ስራ የምትሰሩ እንደ ሀሽሽ እንደገና ደግሞ የአረቂ ምናምን ነገር የምትሰሩ ልጆች ያ ወይላችሁ ወላ ይዘው እናንተ ነፍሳችሁም አይማርም። በዱኒያም ባሄራም የእናንተ አቋም አያምርም አያምርም። እንግዲህ በእንደዚህ ነው የተጣሉት። አብረው ይሰራሉ ህንዳዊ ጋር ህንዳዊ እየተቀበለ ከነሱ ህንዳዊ ዘጋው ከነሱ እየተቀበለ ያሻሽጣቸዋልና ከዛም በኋላ እሱ ለራሱ ደግሞ ጠጥቶ በሰከረበት በጥቅማጥቅም እንግዲህ ብር ከልክሏቸው ነው የገደሉት የሚባል ነው ወሬ የተሰማው። ቢሆንም ይሄን ብዙውን ጊዜ የምትገዳደሉት ይሄንን ህገወጥ ስራ የምትሰሩ እንደ ሀሺሽ እንደ ሀረቂ ምናምን የምትሰሩ ልጆች ናቸው። ብዙን ጊዜ የምትገዳደሉት ስትጀምሩት ደስ ይላችሁ እና በኋላ ላይ በጥቅማጥቅም ነገር ራሳችሁ ትጠፋፋላችሁ ማለት ነው። ይሄ ደግሞ በጣም አስቀያሚና የሚያሳፍር ስራ ነው ማለት ነው። ስሩ፣ ስንት የሚሰራ ስራ መርቱ፣ አልተረምር ለቀም አለ፣ ከብት ማገድ አለ፣ ዘበኝነት አለ፣ ብዙ ስራዎች መዝራት ስትችሉ፣ እናንተ ደግሞ ይህንን የህገ ወጥ ስራ በአንድ ከብራለን የምትሉ በቃ አይሆንም። አላህ ሲደብረው ብቻና ብቻ ነው እንጂ መክበር የምትከብሩት አላሁ ታላ ካልፈቀደላችሁ ቅጣት አትከብሩም። ምንም አታገኙ፣ የያዛችሁትን ትበትናላችሁ እንጂ ማለት ነው። ይህንን ደግሞ በህገ ወጥ ነገር አላህ የማይፈቅደውን ስራ ነገር የምትሰሩ ልጆች ደግሞ እናንተ በዱንያም ባህራም አይመቻችሁም፣ የያዛችሁትም ይበተንባቸዋል። እውነት ነው ይሄ። አሽሽ ነገር፣ አረቂ ነገር ምናምን የምትሸጡት የሀራም ስራ ነው። በቃ በዱኒያም ክልክል ነው ባህራም ክልክል ነው። በሁለቱም ቦታዎች በውሸቱ ሀገር፣ በእውነቱ ሀገር የተከለከሉ ስራዎች እስከሆኑ ድረስ አይበቃላችሁም። ተድርጊታችሁ ተቆጠቡ እባካችሁ። እና አሁን እነኚህ ልጆች እንግዲህ በጅዳ ከተማ ነው በጅዳ አካባቢ የገደሉት እና በቁጥጥር ስር የዋሉት እንግዲህ። በእነሱ የተነሳ ስንት ሰው እንደሚጎዳ አስቡት ማለት ነው አስቡት። ስለዚህ መስራት የሚፈልገውን ሰው ባታስተጓጉሉ ምን ነበረው? እባካችሁ። ሁልጊዜ ነው። በቃ የምር እኛ ኢትዮጵያኖች ወዴት እየሄድን እንደሆነ እየገባኝ አይደለም። ሁልጊዜ ከጥፋት አንመለስም። ሁልጊዜ በቃ ብታዩት በየመን የሚመጣ ህዝብ የእውነት ኢትዮጵያ ላይ ህዝብ አለ ወይ? በቃ መሬትቱ ነበዳ ቀርታለች ማለት ነው ነው የምትሉት። በየመን የሚመጣ ጉድ ታጠቅ ሚዳ ለቆታል። በፌስቡክ ፔጁ ላይ እና ገብታችሁ ማየት ትችላላችሁ ማለት ነው። እንዳለ ህዝብ የለም። እንደዛ ሁናችሁ ተቸግራችሁ ተሰቃይታችሁ እየመጣችሁ ግን እዚህ በተለያዩ ህገወጥ ስራዎች እየሰራችሁ ራሳችሁን የምትጠፋፉ ልጆች ተድርጊታችሁ ተቀጠቡ፣ እባካችሁ። መስራት የሚፈልጉ ልጆች ስራቸውን ይስሩበት፣ ያገኙበት፣ ይለወጡበት። እናንተ ሰው ለመግደል ከሆነ እየመጣችሁት ደግሞ በቃ ሀላስ አትምጡ አትምጡ። መስራት የሚሰሩ መስራት የሚችሉትን ልጆች አታስተጓጉላቸው። የለመዳችሁበት ዱግደል መችስ የለመዳችሁት ኢትዮጵያ ወጥቶ ንጹሁን ሰው ወጥቶ መግቢያ ሰጥታችኋል። ደግሞ ያይ ደም እያክለፈለፈ እዚህ ያመጣችሁና እዚህም እየገደላችሁ ነው። እዚህ ደግሞ እንደ ኢትዮጵያ ህግ አደለም። የሀገሪቱ ህግ ከባድ የሚባል ስለሆነ ዋጋህ ታገኛለህ። የምር በጣም ነው የሚያሳዝነው። እናንተ አጨካከናችሁ ሁልጊዜ በስለት ስለት ይዛችሁ የምትንቀሳቀሱ ልጆች ምን አይነት ከየት ቦታ እያመጣችሁ ነው? ምን አይነት ሰው ነው የሚያቃብላችሁ? ሁልጊዜ በቃ ስለታማ ታማ ነገር ነው ይዛችሁ የምትንቀሳቀሱት እና በስለታማ ነገር ነው እንግዲህ ይህንን ልጅ ህይወቱን ሊያጠፉት የቻሉት ግን ተይዘዋል። ወደፊት ምን ይፈረድባቸዋል፣ የምናውቀው ጉዳይ ነው። ወደፊት ደግሞ ተከታትለን ነገሮችን ወደ እናንተ የምናቀርብ ይሆናል። ውድ ቤተሰቦቼ፣ ባካችሁ ተድርጊታችሁ ተቆጠቡ። ባካችሁ ሁልጊዜ ሀገራችንን በቃ አታጠል ሸዋት በቃ ስሟ እየጠፋ ነው። ኢትዮጵያውያኖች ኢትዮጵያውያኖች በየቦታው ነው በቃ የእውነት ነው። አረቦቹ እየፈሩ ነው። ከትንሽ ጊዜ በኋላ የቤት ሰራተኞቹንም በቃ በኩንትራትም ላለማንጣትም እኛንም በህጋው ያለነው ላለማሰራት የሚወስኑበት ደረጃ ይደርሱ ይሆናል አረቦቹ። ምክንያቱም እኛን በቃ ጨካኞች፣ እንደ አራጅ እየቆጠሩ እናያሉት። ምክንያቱም በአንዳንድ ተልካሻ የኢትዮጵያ ልጆች የተነሳ የሁሉም ስም እየጠለሸ ስለሆነ ስለዚህ ሁሉንም ከስራ ለማስተጓጉል የምትጥሩ ልጆች እባካችሁ ከድርጊታችሁ ተቆጠቡ። ቢል ይፍረድባችሁ። አንዳንዴ የሆነ ነው ሲሰው ነፍስ ማለት ቀላል አይደለም። እናንተ ግን እንደ ጭጫን ነፍስ እያያችሁት ነው እና እጅግ ያሳዝናሉ። ቤተሰቦች እንግዲህ አበዛሁባችሁ መሰለኝ። ትንሽ አንዳንዴ የሆነ ትልቅ ትፋ ስታው ስሜታዊ ትሆናላችሁ እና ለዛም ነው። ቪዲዮውን ላይክ ሽር፣ አድርጉት። አላሁ ተላ ወቶተ መቅረትና ከመጥፎ ነገር ይጠብቃችሁ ይጠብቀን ለማለት ወዳለሁ ውድ ቤተሰቦቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።